አባባን ያገተው ልጅ እንግዲህ በፖሊስ ቁጥጥር ስር ዋለ። ያላሰበው ነገር ገጥሞታል ማለት ነው። ምክንያቱም እንደዚህ ይሆናል ብሎ አስቦም አያውቅም። እኔ ለአንድ ሰው እንዳትናገሪ ብያታለሁ። እንዴት? ማን ነው እናንተን የጠቆማችሁ? ምንድን ናችሁ? እያለ መለፍለፍ ጀመረ። ከዛም አሁን ለጥያቄ ስለምትፈለግ ወደ ጣቢያ መሄድ አለብህ አሉት እነሱም ደግሞ። እንዴ ምን አድርጌ ምን አድርጌ ትላለ። እንዴ እጅ ከፍንጅ እኮ ነው የተያዝከው ምን ማለት ነው ምን እያደረግከው ነው ሰውየውን? እኔ ምን አደረግኩ? በታዘዝኩት መሰረት ነው ስራዬን የተወጣሁት። ስራ ትላለህ እንዴ! ሰው አግቶ ማንገላታት ነው ያንተ ስራ። አሁን ለማንኛውም ና ትፈለጋለህ ብለው ይዘውት ሄዱ። ልጁም ደግሞ አልሄድም ብሎ አንገራገረ። ትሄዳለህ ወይስ ሌላ ነገር ይከተል ሲሉትም፣ እንግዲህ ከጌታም ጌታ አለው የሚባለው ነገር። እሷ አባባን አስሮ እንግዲህ እንደዛ ሲያሰቃያቸው ነገር ግን ደግሞ የበላይ አለ። ከዛም ፖሊሶቹ እንግዲህ ይህን ጠልጥለው ይዘው ሄዱ። እዛም ወደ ጣቢያ ቀረበ። አባባም እንግዲህ እዛው ቁጭ ብለዋል። ለጊዜው እስካሁን ማንም አልደረሰላቸውም ማለት ነው። ልጁም እንግዲህ በተጠየቀው መሰረት እያንዳንዷን ነገር ተናገረ። ሁሉንም ነገር አንድ ሳያስቀር። ምን ፈልገህ ነው የታ እዚህ ያመጣኸው? ምንስ እያደረክ ነው? ሰውየውን ምን አድርግ ብለናል? እንደዚህ ስታንገላታው የነበር ከሁኔታ ታዝዤ ነው አልጓችሁ እኮ። ከፈለጋችሁ ሴትየዋን አቀርብላችኋለሁ፣ እንደዚህ ያደረገችዋን ሰው እናም እሷ ናት ያዘዘችኝ። እኔ ደግሞ በታዘዝኩት መሰረት ነው እየተወጣው ያለሁት። በጣም ተሳስተሃል። ይሄ በህግ እንደሚያስቀጣ አታውቅምና ነው ወይስ እያወክነው እዚህ ውስጥ የገባኸው? አውቃለሁ ግን ደግሞ ለማንም እንዳተነፍሽ ስላልኳት ለማንም አላገርኩም ብላኛለች። እኔም ያንን አምኜ በልብ ሙሉነት ነው ሰውየውን እ የተቀመጥኩት እዚህ ግን እሰራላት አለው። እመኑኝ ዋጋ አስከፍላት አለው። እንደዚህ አሳልፈዋ እንደሰጠችኝ ማ አለቃትም እያለ ዛቻውን ቀጠለ። ፖሊሶቹም እኛ እሷ ሳትሆን የጠቆመችን እሷን እየተከታተልናት ነበረ። እዚህ ስትገባ አይተን ነው የመጣ ነው። እናም ሰውየው ጠፍቷል ብለው ልጁ አመልክቶ ነበረ በዛም ሚስቱን መከታተል ስላለብን ብቻ እሷን በተከታተልናት መሰረት እዚህ ስገባ አየናት። በአጋጣሚ አንተንም አየነ ሀብረሃት ውጭ ላይ ቆመ። ከዛ በኋላ ነው እዚህ የመጣ ነው። ስለዚህ እሷ ልካን ሳይሆን እሷን እንደፈለግ ማረግ ትችላለ። ነገር ግን ደግሞ ይሄ ሽማግሌ ምን አድርጎ ነው ነው ጥያቄ አሁን ለሽማግሌው እያንዳንዱን ነገር ጠየቋቸው። አባባን ፖሊሶቹ እኔ ምንም የማቀው ነገር የለም ግን አግተው ሲያሰቃዩን ብቻ ነው የማቀው ምክንያቱም ንብረት እፈልጋለሁ ንብረቱን በስም ካላዞር ክልኝ በስተቀር ከዚህ ጋር አትወጣም ትሞታለህ እያለች አሳቅቀችኝ በቃ እቤት ውስጥም እንደዛ ሁሌ እያንገላታችኝ ነበረ ለዛ ነው እንጂ እኔ እናሷ ምንም ለብዙ ጊዜም ደግሞ እቤት ውስጥ አስራ ስታሰቃየ ይኖራለች ልጄ ይሄን ጉድ ምንም የማያውቀው ነገር አልነበረም እናም ለብዙ ጊዜ ለውንቸር ላይ አስቀምጣኝ ስታሰቃየኝ ሰራተኛው አባት ትኖር ኖሮ ከፈጣሪ በታች ይሄኔ በህይወት የለውም ነበረ ሁሉንም ነገር ለፖሊሶቹ ነገሯቸው እነሱም በጣም ተገረሙና ምን ማለት ነው እንደዚህ ማድረግ በጣም ነውር ነው በጣም አሉት እኔ ምን ላድርግ ምንም እንደውም እሷ እኮ ገደላቸው ብላኝ ነበረ ያዘዘችኝ ግን ደግሞ በቂውን ገንዘብ ስላላስገባችልኝ እስከዛው ገንዘብ ውስጥ ከሚገባ ነው ቀናቸውን እየጠበቁ የነበሩት እንጂ እሷማ አመጣጣው ገንዘቡን ካላስገባልኝ ገደላቸው ብላ ነው ያዘዘችኝ። ከዛም እንዴት፣ በፍጹም ይሄማ ሊሆን አይችልም፣ እሳቸውም አይሞትም፣ እሷም ደግሞ የእጇን ታገኛለች። ስለዚህ ምንም አታስብ አሉት። ከዛም ልጁ ፖሊስ ጣቢያ ቁጭ ብሎ አሁን እሷን እናስደውዬ ማስመጣ ትችላለሁ እንዴ ሲል፣ አዎ ትችላለህ፣ እሷ ራሷ ትመጣ የለ እንዴ። ሰውዬው ወደ ቤቱ ሲመለስ እሷ እራሷ እኮ ምንድነው ብላ ወደ አንተ መምጣቷ የማይቀር ነገር ነው። ስለዚህ በተስፋ ጠብቃት፣ አንተ ምንም አታስብ። እንዴት ነው የማላስበው? ጉድ ሰራችኝ እኮ፣ እንዴት እንደዚህ ታደርገኛለች? እኔማ እሰራላታለሁ፣ እኔ ሰው አይደለሁም እያለ እንግዲህ ልጁ በጣም ተናዶ፣ በጣም ማለት ነው። ምክንያቱም ያላሰበው ነገር ስለገጠመው ማለት ነው። እንግዲህ ልጁ አሁን በቁጥጥር ስር ነው ያለው። እሷ ግን ይሄን ጉዷን አልሰማችም። አገራማን ነው ብላ ነበረ። እንትን ያያለች ያለችው ማለት ነውና እንግዲህ መጨረሻዋ ምን እንደሚሆን አላውቅም። እሷም ያው በቁጥጥር ስር መዋላ የማይቀር ነው ማለት ነው። ምክንያቱም ያደረገችው ነገር በጣም ቀላል አይደለም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ ወይዘሮ ቲና አባባን ይገደል ብላ አሳግታቸው ነበር ግን ልጁም ደግሞ በፖሊስ ቁጥጥር ስር ዋለ በፖሊስ ቁጥጥር ስር ዋለ ማለት ነው። ልጁም እንግዲህ እያንዳንዱን ቃለ መጠየቅ የተደረገትን በሙሉ መለሰ። እንዴት እንደዚህ ታደርጋለህ? ይሄ እኮ በህግ እንደሚያስቀጣ ታውቃለህ ወይስ አታውቅም? ስሉት አውቃለሁ፣ ነገር ግን ለማንም አልናገርም ስላለችኝ ብቻ ነው እኔም ደፍሬ እዚህ ነገር ውስጥ የገባሁት። ጎበዝ ነህ፣ በጣም ትገርማለህ። ለማንኛውም አሁን ህግ ካለ ላስር ነው ያለው። ምንም ማድረግ አይቻልም። የሚመጣብህን ነገር ሁሉ ቻለው ከዛ በኋላ ልጁ በፍጹም እንደዚህማ አይሆንም እኔ ሰው አግቼ በህተን ሳንገላታቸው በቆየውበት ደግሞ እኔም ልታሰር እንዴ እንደዛማ በፍጹም አይሆንም እያለ እንግዲህ ዛቻውን ቀጥሏል ነገር ግን ልጁ እሷን ላስጠራትና ላስመጣት እዚህ እንድትመጣ ፈልጋለሁ ሲልም አስመጣት እኛ ምንም ያገባ ነገር አለ አምጣት አሉት። ከዛም ደውለላትና እሷም ቀጭ ቆንባ እያለች መጣች። አንቺ ማትረቢ ምንድን ነው ያደረግሽው? እንደዚህ ነበር እንደኔ ያልኩሽ? እመኘኝ እሰራልሻለሁ። እኔ አይደለሁም ሰውዬው ማን እንደሆንኩ አላወቅሽኝም መሰለኝ። ስለዚህ እሰራልሻለሁ እያለ እንግዲህ ልጁ እሷ ላይ መዛት ጀመረባት። እሷም ደግሞ እመነኝ እኔ ለማንም አልናገርኩም እኔ ለማንም አልናገርኩም ስትል እና ማን ይላካቸው ፖሊሶቹን እያለ እንግዲህ ሲያፋ ሲያፋጥጣት እሷም በጣም ደንግጣ እንግዲህ የምታደርገው ነገር ሁሉ ጠፋባት ማለት ነው። እንግዲህ በመጨረሻም በቁጥጥር ስር ይገኛል ማለት ነው ልጁ። አባባም ደግሞ እንግዲህ እዛው ታስረው ይገኛሉ በሚያሳዝን ሁኔታ ተሰቃዩ። ልጄ እኔ ኮ ትልቅ ሰው ነኝ፣ አባትህ አልሆንም ወይ? ለምንድን ነው እንደዚህ የምታደርገኝ? እያሉ ቢሉትም ግን እሱ እናምን የምናገባኝ እኔ እሱ ሳይገባኝ ቀርቶ መስሎ ነው እንዴ ገንዘብ ነገር ሆኖብኝ እንጂ እንደዚህ አይነት ነገር ማድረግ ፈልጌ ሳይሆን እኔ ገንዘቡ ልስጥ አልኩ እኮ። ለምንድን ነው እንደዚህ የምታደርገው የእኔ ልጅ እባከን ቢሉትም ቢማጸኑትም እሱ ጉን ሊሰማቸው አልቻለም በጊዜው። ከዛ በኋላ እንግዲህ ፖሊሶቹም አሁን ለማንኛውም ጉዳዩ እስከሚጣራ ድረስ አንተም ቁጥጥራችን ስር ነህ አሉት። በፍጹም እንደዛማ አይሆንም የምትፈልጉትን ገንዘብ ልስጣችሁና ከዚህ ጋር አስወጡኝ ባካችሁ። አየህ አይደለህ ለራስ ጊዜ እንዴት ህመሙ እንደሚሰማ። የሽማግሌ ግን ከዚህ ጋር አስወጣኝ ብሎ ሲለምንህ አንተን ቢ ብለሃል። አሁን ግን ደግሞ በተራህ አንተም ትቀምሰዋለህ ህመሙ ያኔ ሲገባ ሁሉንም ለሰው ታዝናለህ አሉት። ከዛ በኋላ ወይ እኔ ቲና ሰራሽ ይልኝ አይደለህ፣ እሰራልሻለሁ፣ እመኝኝ፣ እኔ አይደለሁም ሰውየው እያለ እንግዲህ አሁንም ፉከራውን ቀጥሏል። ከዛም ቲና መጣች። እንዴት እንደዚህ ታደርጋለሽ? ቆይ ለምን ሲላት፣ እኔ ምንም አላደረግኩም። ምን ያደረግኩት ነገር አለ? ያመሀል እንዴ? እኔ ምን አደረግኩኝ? እያለች እየተከራከረችው፣ አሁንም አንቺ ሴትዮው ያምሻል እንዴ? ጥያቄን በጥያቄ የምትመልሹ ጤነኛ አይደለሽም እንዴ? እያለ እንግዲህ፣ ከዛ በኋላ እኔ ጤነኛ ነኝ፣ ነገር ግን ደግሞ አንተ እንደዚህ ማድረግ አልነበረብህም እኮ እያለች ጭራሽ እሱኑ እላው ላይ መዛት ጀመረች ልጁ ላይ ከዛ በኋላ ልጁ አሁን ታስር ያለሁ፣ ግን ከዚህ ስወጣ የምለቅሽ እንዳይመስልሽ። አሁን ምንም ላረግሽ አልችልም፣ ህግ ከለላ ስር ነው ያለው። ነገር ግን እመኚኝ ዋጋ አስከፍልሻለሁ ወይዘሮ ቲና። ቲና ነው አይደለ ስምሽ? ስምሽን እንኳን በደንቡ አላውቀውም። እኔ ስምሽን የነገሩኝ ራሱ ሽማግሌው ናቸው፣ እና ስለዚህ ዋጋ አስከፍልሻለሁ። ከዚህ ጋር ብቻ አንዴ ልውጣ አሏት። እሷም ደግሞ እባክ እንደዛ አታድርግ እኔ ምን አደረግኩኝ? እኔ ለማንም አልተናገርኩም አልኩኮ አሰማኝም እንዴ እያለች ብትለምነውም፣ ነገር ግን አፍሽን ዝጊ። አሁን አፍሽን ዘግተሽ መቀመጥ ነው ያለብሽ። አንቺ ከኔ ጋራ ወሬ ምናምን አያስፈልግም አሏት። ከዛም ልጁ አሁን አንተ ግባ ወደ ውስጥ፣ ምንም ወሬ አንፈልገም እኛ ወደ ውስጥ ግባ አሉት ፖሊሶቹ። እሺ ብሎ ወደ ውስጥ ገባ። የጌታም ጌታ አለው። ከዛም ቲና ወይ እኔ ቲና ተበላው አይደለ? እኔ ትርፋማ ገንዘብ አገኛለሁ ብዬ አሁን ይህን ሰውዬ ለመግደል ራሱ ብዙ ገንዘብ ከሰዎች ተበድሬ ያለሁ ምን አባቴ አድርጌ ነው እሺ አሁን እንትንምለው ምን ይሻለኛል? እያለ እንግዲህ መከራውን እያየ ይገኛል እዛ ውስጥ። ከዛ በኋላ ቲና ወደ ቤት አቀናች። ወደ ቤት ስትቀና ግን የደረሳት ነገር በጣም ከባድ ነው። በጣም ደንግጣ አፏን ከፍታ ቀረች።